ለማንኛውም ነገ ወይም ከአንድ ወር በኋላ ምን እንደሆነ አላውቅም። የማቅለሽለስ ስሜት ይሰማኛል የሚል ቪዲዮ ስ ከዛ በኋላ ልጅሽ ደግሞ በራሷ ፔጅ ላይ ለሁሉም የራሳቸው ዩቱብ ከፍታላቸዋለች። በነገራችን ላይ ልጅሽ ደግሞ ትመጣለች፣ ታነባለች። አፕ ላይ ጉግል ላይ ትገባና ሴት ልጅ ከአርባ ዓመት በኋላ ለምን ያቅለሽልሻታል የሚል ዶክተር ለራሴ የሚል መጽሐፍ ናት። አነብና በዛ ላይ መግለጫ ትሰጣለች። ወንዱ ልጇ ደግሞ የራሱ ዩቱብ ከብቷል። እሱ ደግሞ ደውሎ ይጠይቃል። የሆነ ዶክተር ነኝ ነው የሆነ ጤና ዳም ጨፍጫፊ ይጠይቃል። ከዛን እሱ ይነግራል። ትንሹ ልጅ ደግሞ ትዝብት ነው ትርፎ የሚል ቪዲዮ ይሰራል። ከዛን ይመጣል። ከዛን ገኒ ዛሬ እያስመለሰኝ ነው ብላ ደግሞ ትመጣለች። ጥሩ ነው። እኛም ለእኛም እህል እህል ውሃን ግን ትዝብት ነው ትርፍ ሲሬስቶ እነገኒ ጨረሲ አይወዱ አራነጥ እንጂ የልጆቹ አባት ሎንግ ታይም ቤት ገብቶ መኖርም ከጀመር የመጨረሻ እንኳ የገባል አንድ መኝታ ቤት፣ ይኸውና ይሄንን የገላ ማድረቂያ ተጠቀም ብላ ቤቱ መኝታ ክፍል ድረስ ሄዳ ስትሰጠውና እንደገና ደግሞ ካሜራ ላይ ከት ከተባለ በኋላ ዚፑ ክፍት ነበር ያንን ቪዲዮ ካስታወሳችሁ ዘጋችለት። እና አሁን ብራምባ ሰበረልህ፣ ብራምባ ሰበረልህ። ኦሆ አንተ አረምግጥ፣ አንተ አረምግጥ። የቤተ ዘመዱ ይታያል ጉዱ። ምኑ ነው የቤተ ዘመድ? አሁን የዘፈን ማች ያደርጋል? የሰርግ ዘፈን እኮ ማች ሊያደርግ ይገባል። አሁን የእነሱ ዘፈን ላይ የእነሱ ሰርግ ላይ ምን ነበር መከፈት የነበረበት? ዞራ ዞራ የኔ ናት ዞራ ዞራ የሚል ነበር መከፈት የነበረበት። ሲሪየስ ቶክ እንዳለ የሰርግ ዘፈኖች ለእናንተ አይሆን አይሆን

በቃ በረረች ክንፍ አወጣች ምናምን ብሎ በቲያትረኛ ቋንቋ ሲያወራ ነበር። እሷስ በአለም ላይ እንደዚህ ደስተኛ በጣም ደስተኞች ከድሮም የበለጠ ደስተኞችንን አላሉ እና አሁን ደስታቸው ለምን ነው የሚነፍኩት? አለም ዛሬ ነው ይላሉ። ፍጻሜ ይሁን አላውቅም፣ ግን ሲሪየስ ቶክ በጣም በጣም ደስተኞች ነን አላሉ? ከመቼው ተቀየረ? ታራ አካባቢ ነው የምንገኘው፣ በጣም ነው የሚያምረው። ለኔ ብቻ ነግሮ ነበር፣ ይሄው የላከው ደብዳቤ ዛሬ ላንብብላችሁ። ይመስላል አነጋገር ከቀልቢውም በጣም እንትን አልክ። የእውነት ፍርድ ቤት ሲደርሱ እነሱ አያውቁም ነበር፣ ሽንት ቤት ሲሄዱ እነሱ አያውቁም ነበር፣ እንትን ሲሄዱ እነሱ አያውቁም ነበር። ግን ለእኔ ነግሮኝ ነበር። ይመስላል እኮ ንግግር ከምዳውን ቤቢ ሴሬስ ቶክ አሪፍ ኩሩ እንትኑ ገጸ ባህሪውን ተጫዋቶቹ ሁሉ ሙሉ ናችሁ ሁላችሁ ሙሉ ናችሁ። ጥሩ ነው፣ ገጸ ባሪያችሁን የተጫወታችሁት። አሁን ደግሞ የነገ ቪዲዮ ላይ ፓርት ቱ ላይ ብራምባ የማረቡን ይዛችሁ እንድትወጡ እንፈልጋለን። ኦሬዲ ፓርት ዋን ክፍል አንድ ተብሎ የተጻፈው ዛት ሚስ ክፍል ሁለት ይለቀቃል ማለት ነው። የቤትስ ቆይታ ሊያ ኮሶ ሰራተኞች ላይ ናላ ላቸው ላይ ካለወጣው ብላለች። ሊያን እኮ አፏን የምናዘጋው በሰራተኛ ነው። ቆይ ሊያ አንቺ እዛ አፍሽን ከፍተሽ ምራቅሽን እያንጠባጠብሽ የምታወሪው የምትበይው ምግብ ላይ ጨውና ሚጥሚጣ ጨምራ እዛው ላይቭ ላይ እንድታዝረከረክሽ ባናረጋት ቱበቢ ንፍጣ ያ ታያለሽ፣ ታያለሽ። አንድ መሯት መሯት መሯት መሯት የመጨረሻዋ ማረፍ አንቺቶኝና እንዲህ ብለሽ ስታወሪ እኛ ባናሽ ቱ ቤቢ። እንዲያውም ለምን ሲኒያ ላይ የላቸው ልደታቸውን ታውቃላችሁ? ገጽ የጂጂ የዮኒ የቤታ ብቱቱ የሊያኮሶ እጣ ፈንታቸው ወደፊት ምን ሊሆኑ እንደሚችሉ ወይ ያሳለፉትን ነገር እነግራቸው ነበር። የእውነት ልደት ወር ልደታቸውን ታውቃላችሁ?